ከአንቺ ጋር ሳንቀርብ በፊት እውነተኛ ፍቅር ነበረን። በሷ ስም ነው ለኔ ስልክ የለኝም።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 ሁለት ህትማማቾች እሷ ጋ እንግዳ ሆነው ቀርበው ነበረ። እነዚህ ህትማማቾች ገጠር አካባቢ የሚኖሩና በጣም የሚዋደዱ እንደዚሁም ደግሞ ታላቅየዋ የአይነ ስውር ስለሆነች ትንሿ ደግሞ እሷን ለማገዝ ትምህርቷን ሁሉ ላቋርጣ እንደ እናት ሆና የምታስታመማ ታናሽ እህቷ ነበረች ማለት ነው። ያው ገጠር ላይ ብዙ ለአይነ ስውር አመቺ ስላልሆነ ወደ ከተማ ይሻላል በሚባል ወደ አዲስ አበባ መጥተው በጣም በወረዳ የኑሮ ደረጃ የሚኖሩ በጣም በዛ ላይ ህክምና የሚያስፈልጋት እህቷን ይዛ በዛ ላይ የሚበሉት የሚላስ የሚጠቀሙት አጥተው በጣም ተቸግረው የነበሩ እህትማማቾች ነበሩ ማለት ነው። እና በወቅቱ መሰረት በዙ ጋር ሰው እንዲሄዱ አድርገው እዛ እንዲረዱ አድርገው ነበረ። እዛ ሚዲያ ላይ ቀርበውም ታሪካቸውን ሲናገሩ በጣም ያሳዝኑ እና በጣም ከምንም በላይ ከችግራቸውም ከህመማቸውም በላይ ፍቅራቸው በጣም ያስቀና ነበር ማለት ነው። እና በተለይ አፎም የምትባለዋ ታናሽ እህትየዋ ለህቴ ስል ነው፣ ህቴ ለእኔ ምን የምናት፣ እንደናቴ ናት። ለህቴ ስል ነው፣ ትምህርቴን ተውኩት። ከዚህ በኋላ ለእሷ ነው መኖር የምፈልገው አይኗ አይኖራትም፣ የኔ አይን እኔ እንደ አይኗ አድርጋ ፈለገችውን ነገር እንድትሆን እኔ አግዛት አለው ምናምን ብላ፣ በጣም ስለ እህቷ ስትናገር ሙሉ የኢትዮጵያ ህዝብ ነው በቃ ያስደመሙት ማለት ነው እና እኔም በወቅቱ በቃ ተመስገን በቃለ እህት ማለት እኮ እንደዚህ በቃ። ሁሉም ሰው ነው በጣም ደስ ያለው ማለት ነው። ይህን ፍቅራቸውን ያየ ርህሩህ ኢትዮጵያውያኖች በሀገር ውስጥም በውጭም ያሉ በአረብ ሀገር፣ በአውሮፓ በሁሉም ኢትዮጵያዊ ያሉ በሙሉ ብር እየላኩ እዛ ጋ ባስቀመጡት አካውንት ብር ተሰባስበላቸው ነበረ ማለት ነው እና በወቅቱ ያው የምትንቀሳቀሰው ጂያፎኑ የምትባለው አታና ሴትዬ ስለነበረች የእሷን አካውንት ነው የተከፈተው፣ የእሷ ስልክ ነው የተሰጣቸው ና ና እና በወቅቱ ይችኛዋ ስልክ ምንም አካውንትም ስላልነበራት እንደገና ደግሞ ያው ሲያዋትን ምርጥ ለእህቷ ብላ ብዙ መስዋዕትነት ስለከፈለች እህቷን ትበድላለች ብለው ስላላሰቡ የኢትዮጵያ ሕዝብ በሙሉ አገር ውስጥም ከሀገር ውጭም ያለው በሙሉ ብር ሲልክና ሲያስገባ የነበረው አፎሚ በምትባለው ወይም በታናሽ እህቷ በአስታማሚዋ ማለት ነው በእሷ ነበረ ማለት ነው። እንግዲህ ሚዲያ ላይ ከቀረቡ ነግሬያቸዋለሁ በጣም ከዓመት ከሁለት ዓመት በፊት ይሆናል እና እኔ ራሱ አንዳንዴ ጥያቄ ይሆንብኛል። ያቺ ተታክማ ድን አይሆን ምና የሚለው ነገር ምክንያቱም አንዳንዴ የመታከም ዕድሉን ካገኛችሁ አይናችሁ የመስተካከል ተስፋ ይኖረዋልና ና የምንደርስ አይሆንል ነበር እኔ በራሴ ማለት ነው። እና እንግዲህ ሰሞኑን ደግሞ እህትየዋ መጥታ እህቴ በድላኛለች። ገንዘብ ስናገኝ የድሮ ፍቅራችን ቀንሷል። የኢትዮጵያ ሕዝብ ለእኔ ለአይኔ መታከሚያ ብሎ የሚያስገባውን ብር በአካውንቷ ስለነበረ እሷ ዛሬ ለእኔ ጥላቴ ሆናለች። ተጎሳቁያለሁ፣ ድሮ ከነበርኩበት ህይወት ወርጃለሁ። በዛ ላይ ድሮ እንኳን እሷ አለች የነበረ ሁሉም ነገር ባይኖረኝ፣ ገንዘብ እንኳን ባይኖረኝ እሷ በንጹህ ፍቅር ተወዳኝ ነበር። አሁን ግን አካውንቷ ብር ሲሞላ ጊዜ እኔን ትታኛለች። የገባላትንም ብር እየጨፈረችበት ነው። ትለብስበታለች፣ ፋሽን ነው የምትከተልበት። ጓደኛ ብዝታለች። ከእነሱ ጋር ነው የምበላበት የምጠጣበት፣ እና ጭፈራ ቤት ሳይቀር እየገቡ ነው ብሩን እያጠፉት ያሉት፣ እና እኔ ምንም ነገር አልደረሰኝም ብላ ተናግራለች ማለት ነው። እና ይህ በጣም የሚያሳዝን ነገር ነው ማለት ነው። ምክንያቱም አንዳንድ ሰዎች ገንዘብ ሲያገኙ ያ ገንዘብ የሚጠፋውን ላይመስላቸውም እና በገንዘብ የፈለገ ነገር ቢሆን የፈለገ ገንዘብ ወዳጅ ብንሆን ሰው እንዴት በእናቱ ልጅ በእህቱ እንዴት ይጨክናል። ለካ ብዙቻችን የዋህ የምንሆነው ስለሌለን ነው ብዬ እስከማስብ ድረስ ማለት ነው። እውነት ለካ ፈጣሪ ምኞታችንን የማያሳካልን ተንኮላችንን ስለሚያቅ ነው፣ በቃ የማያልፍልን ለካ የውስጣችንን ክፋት ስለሚያይ ነው ብናገኝ እንደማይችለን ያውቀዋል። ስለዛ ያሳጣናል ማለት ነው ለዛ ነው የለመነውን ሁሉም አይሰጠን እንደኛ ጸሎት ማቢሆን ቢሆን የማንነግረው አልነበረም ማለት ነው እና ይችም ልጅ አሁን እሱን ያደረገችው እህቷን ጭራሽ አትንከባከባትም አታያትም ጭራሽ ዘግታባት ነው የምትለው እሷ ግን አምሽታን የምትመጣው እዛ ጭፈራ ቤት ናት ፋሽን ተከታይ ናት በዛ ላይ ደግሞ ይሄ ብቻ እንዳይመስላችሁ ከውጭ ምናምን ብር ሲገባላት ደውለው ሲያናግሯት ብሩ ከገባ በኋላ ብሎክ ነው የምታደርጋቸው። ደስ ያላትን ብሎክ በተለይ ከጠየቋት እህትሽ እንዴት ናት፣ ብሩ ምን አደረሳችሁት ምናምን ከተባለች ብሎክ ነው የምታደርገው። አስቡት፣ ብር ልካችሁ ብሩ እንዴት ሆነ እንኳን ብላችሁ መጠየቅ አትችሉም፣ ብሎክ ትደረጋላቸው እና እንደዚህ እንደዚህ እያደረገች ስልኩ የሚሷ ስለሆነ አካውንት የሚሷ ስለሆነ ብር የሚያስገባላትን ብቻ ነው የምታወራው፣ ከገባላት በኋላ ብሎክ ነው የምታደርገው እና ይህን ሁሉ ግፍ ችላ ችላ ችላ እህትየዋ ማለት ነው እንግዲህ ድጋሜ በመሰረት ብዙ ቻናል ላይ ቀርባ ተናግራለች። እህቴ በድላኛለች የድሮ ፍቅራችን ጠፍቷል ገንዘብ ፍቅራችንን ወሰደብን እና ብዙ ብዙ ነገር ብላታለች። እንግዲ እንግዲህ ይሄኛው በባለፈው ሳምንት ነበረ የእሷ የቀረበው እሷም ደግሞ እንደሰማች መልስ እንድሰጥ መልእክት ተላልፎላት ነበረ ማለት ነው። አሁን ላይ ደግሞ እሷ ቀርባ በጣም ነው ያሳቀች ማለት አንደኛ ብሩን ለፋሽን እንደምጨርሰው አለባበሷ ራሱ እንትን ይላል ይናገራል፣ ማለት ነው። ሲቀጥል ደግሞ ጋዜጠኛ የምጠይቃት ሌላ፣ እሷ የምትመልሰው ሌላ። እሷ ስለ እህቷ እየጠየቀቻት እሷ የምታወረው ስለ ጓደኞቿ፣ ስለ ጎረቤቶቿ፣ ሌላ በቃ ያልተጠየቀችው ነው የምትናገር የነበረው። ይሄ ማለት ምንድን ነው? በቃ ስራችን ነው አንዳንድ ሰው እንደዛ ነው። ትክክለኛ ነገር ከሌላቸው ያልተጠየቃችሁ የምትለፈልፉት ማለት ነው። እና እቺ ልጅ በዳይ እንደሆነች ከንግግሯ ከሁኔታዋ በሙሉ እያስተዋውቃል ማለት ነው። በዛ ላይ ምንም ያስለቅስ ነገር ሳይኖር ገና ስትጠየቅ እንዴት ነሽ ምናም ስትባል አይኗን ማሸት ጀመረች፣ በግድ ለማልቀስ ማለት ነው። እንበዋ ግን ከየት ይምጣ? ምክንያቱም እያስመሰለች ስለሆነ። በዛ ላይ ሶፍት ራሱ ፈለገች። አይታችኋት ከሆነ ሶፍት ፈልጋ በግድ ያላለቀሰን አይን ለመጥረግ ስትታገል ነበር ማለት ነው። በቃ ይሄ በፌክ ነገር ማለት ነው ጭራሽ። እና በእንባዋ እሷ እንዳሰበችው እንባዋማ ቢፈስ በቃ አንደኛ ኢትዮጵያ ህዝብ ታውቃላችሁ፣ በእንባ በጣም ያምናል። የሆነ ሰው ተነስቶ ስቅስቅ ብሎ ካለቀሰ በቃ ተበዳይ እሱ ነው የተቸገረ እሱ ነው። እና እንደዛ እንዳይመስላችሁ በነገራችን ላይ ያለቀሰ ሁሉ ሀቅ አለው ማለት አይደለም። ገብቷቸዋል አይደለ? እና ይችም ልጅ እንባዋም ቢ ብሎ አልመጣ ብሎ አወረዳት እንጂ እያሻሸች በግድ ማልቀስ ተሳናት እንጂ ማለት ነው ብታለቅ ስኖር በቃ እየጠራረገች እሷ ጥፋት አላጠፋችም እንድትባል የምትፈልገው እንዴ? ለልደቷ እራሷ እኔ ኔ ልብስ የገዛውላ ብላ ለዛችኛው ትናገራለች ማለት ነው። ያችን ለራሷ ሽንት ቤት ራሷን ችላ ማትሄድ አይነ ስውር ማትንቀሳቀስ ወይትም ወይትም ያለሷ እንቅስቃሴ ትም ሄድ ማትችል እሷንች ጥፋተኛ ለማለት ትፈልጋለች። እና በጣም ነው ይሄ የሚገርመኝ ማለት ሰው እንዴት ለእህቱ ተብሎ በተገዛለት በተላከለት ብር ይጨፍራል። በዚህ ልኩ እንዴት ከማንም ትናንትና ሲራቡ ሲጣሙ ዞር ያላያቸው ጓደኞች ዛሬ ገንዘብ ስለገባላት ወዳጇ ብዙ ነው። እዚህ እናቷ ልጅ በር ውስጥ ዘግታባት ዞር ብላ ሳታያት ለእሷ ተብሎ በተላከው ብር እዛ ሄዳ ፈታ ፈታ ትላለች ማለት ነው። እና በጣም የሚያናድድ በጣም የሚያስከፋ ነገር ነው ያደረገችው። ይሄ እንደዚህ በይቅርታ ብቻ እንደተሳለፍ መታለፍ የለበትም። ምክንያቱም የኢትዮጵያን ህዝብ ገንዘብ ነው ያጠፋቸው። የታማሚ ገንዘብ ነው የበላቸው። መብላት ብቻ አይደለም ጨፈረችበት። ገብቷቸዋል። ይሄ አላግባብ የሆነው ወጪ ማለት ነው። ስለዚህ በህግ መጠየቅ ያለባት ብዬ ነው እኔ በራሴ የማስበው። ምክንያቱም ይገባታል። ህግ ህግ ነው አይደለ? ካጠፋቸው አጠፋቸው ነው። የእናታቸውን ብሎ የእህታቸውን ብሎ ይሁን ካጠፋቸው አጠፋቸው ነው። ስለዚህ ይህን የሚጠይቃት ደግሞ የኢትዮጵያ ህዝብ ነው። ብር ያዋጣ ህዝብ ለእህትየዋ መታከሚያ ብሎ የሰጠ ህዝብ መጠየቅ መብት ነው በቃ ለእርዳታ የሰበሰብነውን ብር አላገባባ አላግባባ ወጥተዋለች ብሎ የመጠየቅም መብት አለው ኢትዮጵያ ህዝብ ማለት ነው ግን ወደ ዋናው ነጥብ ትመለስላችሁ ገንዘብ ማለት በጣም በዚህ ሰዓት በተለይ እኔ እንጃ ሰው ለገንዘብ ሲባል የማይሆነው የማይቆፍረው ድንጋይ የለም ለምን እንደሆነ አላውቅም እንዴ ገንዘብ ማለት እኮ ምንድን ነው ገንዘብ እኮ ከሰው ልጅ እኮ አይበልጥም እንዲህ ዋናው እኮ እህቷ እኮ ነበረች የምታዋጣት ማለት ነው የእናቷ ልጅ እንዳለችው ትምህርቷን የተወችላት ስንት ነገር መስዋዕትነት የከፈለችላት ግን አይመስለኝም። አሁን ላይ ትምህርት ስለማትወድ ነው እንጂ ለእሷ ብላ ትምህርት የተወች ራሱ አይመስለኝም። ምክንያቷ ነው እንጂ ምክንያቱም እስኪያስቡት ትምህርታቸውን ህይወታቸው ነው እንግዲህ ትምህርት። በዚህ ሰዓት ትምህርታቸውን የተዋችውላት እህቷ፣ ከገጠር አይስማማሽም ከተማ ይሻልሻል ብላ ይዛት የመጣች እህቷ እንዴት ነው ዛሬ ገንዘብ አግኝታ እግዚአብሔሩ እህቴን ማርልኝ ብላ ተሻለ ሐኪም ቤት ሄዳ ማሳከም ሲኖርባት? እንዴት ነው እህቷ ንዛ ዞር ብላ ሳታያት፣ ከማንም አሁን ካፈራቻቸው ጓደኞች ጋር የምጨፈርበት ፋሽን የምትለብስበት ለምን እንዴ? ምንም ፈግታ እኮ ባታመጣው እኮ የኢትዮጵያ ህዝብን ቢሆን ተርፎት አይደለም ለሰው የሆነ ነገር ሲያደርግ። እነሱ ቢያንስ ጤነኛ ናቸው ቆመው እየሄዱ ስለሆነ እሷ ማየት አትችልም። ምናልባት ጥሩ ህክምና ካገኘች ይች ልጅ አይኗ አይነ ብርሃኗ ይመለሳል ብለው ስላሰቡ ነው እንጂ ተርፏቸው አይደለም። ሁሉም ከልጁ ጉሮሮ ላይ ነው ያንን ገንዘብ እያዋጣ እየሰጠው ማለት ነው። እኔ ግን ከገንዘቡን በላይ በጣም የገረመኝ እንዴት ሰው ለእህቱን እህቱን በገንዘብ ይሸውዳል? እንዴት እህቱን ይጠላል ገንዘብ ሲያገኝ እንዴ? እህትየዋ ራሱ ስትጠይቅ ምንድን ነው የነካችሁ ፍቅራችሁ እኮ በጣም ያስቀና ነበር ስትባል፣ እኔ ምን ላድርግ? ያኔ ስልክ ስላልነበረኝ እሷ ስልክ ተሰጠ። አካውንት ስላልነበረኝ እሷ ነች ተንቀሳቅስ አካውንቱን የምታወጣ የሰው አካውንት ተሰጠ። ልክ ብርፉ በደንብ እየገባላት ሲመጣ በቃ አለም በሰው ያለ መሰላት ነው ያለች። እውነት አይቶ ማያቅ ሰው እኳ አንዳንዴ በጣም ችግር እኮ ነው። ምንም አይቶ ማያቅ ሰው ሲያገኝ በቃ መከራ ነው ማለት ነው። መከራ የነበረበትን አያስታውስ፣ ወደፊት የሚገጥመውን አያስታውስ፣ የሚያልቃ ይመስለው። በጣም አስቸጋሪ ሰው ነው። በቃ ምንም ሳይኖረው በድንገት በተለይ ፈግታ ብታገኘው ግን እንደዚህ አታስበ ይህም ብር ፈግታ ተቸግራ ተረባ ተጠምታ በጉልበት ያመጣችው ቢሆን እያንዳንዱ ገንዘብ ዋጋውን ታውቆ ነበረ። እሷ ግን እናቴ ቁጫለች። በአንድ ቀን በአንድ ቀን አዳር በሁለት ቀን በሶስት ቀን ነው እንግዲህ ያስገቡት ያን ሁሉ ብር ማለት ነው። እሷ እናቴ የሚያልቅም አልመሰላትም፣ ምድራዊ ነገር አልመሰላትም። በቃ አይታ ማታውቀውን አይነት ብር አስገቡላት። ከና ነገር አለሙ እህቷን ረሳቻት ማለት ነው ግን በጣም የሚያሳዝን ነገር ነው። የምር የምላችሁ ገንዘባችሁ ገንዘብ ተሰርቶ ይመጣል ያልቃል፣ አታውቁም በሆነ ነገር ያልቃል። ዛሬ ያለኝ የምትሉት ነገር ነገ አመድ ሊሆን ይችላል። ሰውን ግን በመቼም አትቀየሩትም። በተለይ እንደዚህ ስጋችሁ፣ እህታችሁ፣ ወንድማችሁ ቤተሰባችሁን እንዴት በገንዘብ ትቀይራላችሁ? ያገንዘብኩ ያልቃል። አሁን ጊዜ ግማሹን ጨርሰዋለች። ስለዚ በዚህ አይነት ሲጀመር እንደዚህ የተዘነጠበት እንደዚህ እየተጨፈረበት እንዴ ነው የማያልቀው? ዛሬ ብር ያልቃል፣ ካልተተካበት እኮ ብር እኮ ያልቃል። ዛሬም ነገም ስትመዝት እኮ ያልቃል። እህትያኩን እስኪዋት እስኪ አይታችሁ ራሱ ማለት ነው ባይናገሩ ራሱ እችኛ ያለችበትን ጭራሽ ተጎሳቁዳለች። ከዚህ በፊት ስትመጣ በነበረችው ህይወት ይሻላት ነበረ። አንደኛ ንዴቱ ይኖራል እንዴ እህታችሁ መካዳችሁ። እውነት አሁን እች ልጅ ለእሷ የተባለው ብር መወሰዱ ብቻ አይደለም ይቆጫት ያች ብላ ይብላ እንደዛ በመቼም ማስክደኝም በምድር ላይ ያለች የምትላቸው እህታችሁ ለገንዘብ ብላ ሰተዋችሁ እሱ ከሆኑ ያናድደው አስባችታል ይሁን ያቃጥላቸዋል እንጂ ገንዘቡን ማተውት ገንዘቡ አሁን ና የመጠው አደለ ድሮ ግን ቢያንስ የምትጽናናው በእሷ ፍቅር ነበር። እህቴ ያለች ለእኔ ብላ መስዋት የምትከፍልልኝ እናቴ ማለት ናት እያለች እንደዛ ሞልታ የምትናገርላት እህቷ ዛሬ ገንዘብ ሲገባላት ጥላት ሆነች ባቴ ራሱ አህቷ ማለት ነው እና በጣም የሚያሳዝን ነገር ነው የምር በዚህ መልኩ ተመልሰው ይመጣሉ ብዬ አላሰብኩም ነበረ ነገር ግን ገንዘብ ባለጌ ነው በነገራችን ላይ በጣም ትዕቢተኛ ያደርጋቸዋል ለዛ ነው መጽሐፍ ቅዱስ ራሱ ባለ ሀብት መንግስተ ሰማያት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢሾልክ ይሻላል ያለው ይቀላል ያለው ለዛ ነው ገንዘብ ወዳጆች በጣም ሀጢአትን ያሰራችኋል ገንዘብን እየወደዳችሁት በመጣችሁ ቁጥር ሀጢአት እንድሰሩ ትገፋፋላችሁ ለገንዘብ ስትሉ ምንም ማድረግ ትፈልጋላችሁ እና በጣም ገንዘብ ወዳጅ ባንሆን አሪፍ ነው ገንዘብን ማንም አይጠላም መገልገያ እስከሆነ ድረስ ግን የምንገለገልበት ነው እንጂ ልናገለግለው አይገባም በዚህ ልክ ማንነታችንን ትተን ስንት ነገር እንዴ! ለምን ለምን በዚህ ልክ እንደዚህ ምንም አታመጣም ብላ ነው የገዛ እህቷን እንደዚህ ተንቀሳቅሳ አትከስተኝም፣ ማንንም አታውቅም ያለው እኔ ነኝ ብላ እንደዚህ የተጫወተችባት፣ ግን በጣም ነው የሚያሳዝነው። የምር ማለት በፊትም እንደዚህ በዚህ ልክ ባላቃቸው ኖሮ ያው ያጋጥማል እላለሁ፣ ግን ያኔ ምንም ሳይኖራቸው እንደዛ እህቴ እህቴ ሲባባሉ እንደዛ ፍቅራቸው የሚያስቀና ልጆች ዛሬ ገንዘብ መጣ ተብሎ እንደዚህ ድብብት እንትናቸው ሲወጣ በጣም ነው የሚያሳዝነው ማለት ነው። ስለዚህ ወንድሞች በገዛ ገንዘባችሁ ጠላት እንዳትገዙ ተጠንቀቁ። በተለይ እኛ አረብ ሀገር ያለ ልጆች መጠንቀቅ አለባችሁ ማለት ለእነሱ ብላችሁ አድርጋችሁ አድርጋችሁ የሆነ ሰዓት ላይ ጭራሽ ጠላት ሊሆን ገንዘባችሁ ራሱ ጠላት ሊገዛላችሁ ይችላል ማለት ነው። ስለዚህ መጠንቀቅ አለባችሁ ማለት ነው። ገብታችኋል? መጠንቀቅ አለባችሁ። ምክንያቱም አንደኛ ገንዘባችሁን ራሱን ታጡታላችሁ፣ ከዛ ደግሞ ቤተሰቦቻችሁን ታጣቸዋላችሁ በገዛ ራሳችሁ ገንዘብ። ስለዚህ በራሳችሁ ገንዘብ ፍቅርንም ገንዘብንም እንዳታጡ መጠንቀቅ አለባችሁ ማለት ነው። ለማንኛውም ልቦና ይስጠን፣ ከእንደዚ አይነት ሰው ይሰውረን እላቸዋለሁ ጓደኞቼ።